ሰላም ክቡራትና ክቡራን፣ እንደምን አላችሁ? ይህ አሳዋቂ ሚዲያ ነው። በዛሬው ጥንቅራችን በወሎ በተደረገ ድንገተኛ ጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ ስለመሆናቸው፣ የኤርትራው ፕሬዚደንት ወደ ግብጽ ሄደው ስለፈጸሟቸው ስምምነቶች፣ የተጠለፈው የምክክር ኮሚሽን ተግባራትና ኤርትራዊው ዓለም አቀፍ ወንጀለኛ የክስ ሂደት በኔዘርላንድ ሊጀመር ስለመሆኑ ዝርዝር መረጃ ትሰማላችሁ። ታዊ ፈጣንና ተአማኒ መረጃ እንዲደርሳችሁ ከአሳዋቂ ሚዲያ ጋር ይወዳጁ እያልን ወደ መረጃው እናልፋለን። ፋኖ በከፈተው ድንገተኛ ጥቃት በደላንታ ወደ ጋሸና ሲንቀሳቀስ በነበረ የአገዛዙ ሜካናይዝድ ኃይል ላይ ከባድ ጉዳት መድረሱ ተነግሯል። ድንገት ጥቃቱን ተከትሎ አገዛዙ ብዙ ሀያ ሶስት እና በሌሎች የሜካናይዝድ መሳሪያዎች ታግዞ ለስድስት ሰዓታት የዘለቀ ማጥቃት ለማድረግ ቢሞክርም ነገር ግን ተጨማሪ ወታደሮችን ሙትና ቁስለኛ ከማስደረግ የዘለለ ውጤት ሳያገኝ ወደ ኋላ መፈርጠጡ ተገልጿል። ከቀናት በፊት የአገዛዙ ዙፋን አስጠባቂ ወታደሮች ወደ ጋሸና ደላንታና ወሎ አካባቢዎች ዘልቀው ለመግባት የሚያደርጉትን ጥረት ለማክሸፍ ዓላማ ባደረገው እንቅስቃሴ ፋኖ በወሰደው ድንገተኛ ማጥቃት በጠላት ላይ ከፍተኛ ጉዳት ማድረሱ ታውቋል ነው የተባለው። ሶስት ዓመታት በፊት የአማራ ልዩ ኃይልን ትጥቅ አስፈታለሁ ብሎ ወደ አማራ ክልል የዘለቀው የአብይ ዙፋን አስጠባቂ ሰራዊት ያሰበው ሳይሳካ በገባበት ሁሉ ሽንፈትና ሞትን እየተከናነበ እንደሚገኝ ማወቅ ተችሏል። ከሰሞኑ እስከ ወልዲያ ጫፍ በተደረጉ ውጊያዎች የአገዛዙ ወታደሮች ራሳቸውን መከላከል በማይችሉበት ደረጃ ሙትና ቁስለኛ መሆናቸው የተረጋገጠ ሲሆን ዛሬ በድላንታና ጋሸን አካባቢዎችም መሰል ሽንፈት አስተናግዷል ነው የተባለው። የአራት ኪሎ መንግስት ስልጣኑ ላለማጣት በሚያደርገው ትንቅንቅ አማራ ክልል ነገሮች እንዳሰበው ቀላል አልሆኑለትም። ካቶች ሙትና ቁስለኛ ከመሆናቸው ባለፈ በየቀኑ ወደ ፋኖ የሚገቡ ታጣቂዎች ቁጥር እየጨመረ ስለመምጣቱን በመነገር ላይ ነው። መረጃ ስናልፍ የኤርትራው ፕሬዚደንት ለይፋዊ ጉብኝት ግብጽ ከሄዱ በኋላ በበርካታ ጉዳዮች ከግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ጋር ተወያይተዋል። ከዚህ ቀደም የፈጸሟቸው ስምምነቶች በሚተገበሩበት ጉዳይ ላይ ጥልቅ ውይይት ተደርጓል። ከዚህ ቀደም ሶማሊያ፣ ግብፅና ኤርትራ የፈጸሟቸውን የሶስትዮሽ ስምምነት አፈጻጸም ጋር በተገናኘ ኤርትራ ስላሉባት ስጋቶች ከግብጿቻቸው ጋር ውይይት አድርገዋል። የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ኤርትራ ሉዓላዊነቷን እና የግዛት አንድነቷን እንድታስጠብቅ ግብፅ ድጋፍ ለማድረግ ቁርጠኛ መሆኗን ካይሮ ውስጥ ዛሬ ከፕሬዚዳንት ኢሳያስ አፈወርቂ ጋር በተወያዩበት ወቅት አረጋግጠዋል። ፕሬዚዳንት ኢሳያስ ግብፅ በአፍሪካ ቀንድ መረጋጋት ለማስፈን እና ልማት ለማምጣት የምታደርገውን ጥረት አድንቀዋል። ሁለቱ መሪዎች የቀይ ባህርን ጸጥታ ለማረጋገጥ እና የባህር ትራንስፖርትን ደህንነት ለማስጠበቅ በቅንጅት እንሰራለን ብለዋል። መሪዎቹ ለሱዳን ጦር ሰራዊት ድጋፍ መስጠት እንደሚያስፈልግም አጽንኦት ሰጥተዋል። የአልቡርሃን ጦር በተቀናቃኙ ሃምዳን ዳገሎ በተወሰደበት የጦር የበላይነት ዙሪያ ሰፋ ያለ ውይይት በማድረግ አስፈላጊ ድጋፍ ለአልቡርሃን ለማድረግ ስምምነት ላይ ደርሰዋል። ለሌላ ጥንቅራችን ስናልፍ በኢትዮጵያ ከወራት በኋላ እንደሚካሄድ የሚጠበቀው የሀገራዊ ምክክር ጉባኤ ለዘመናት የቆዩ ችግሮችን እንደሚፈታ በመነገር ላይ ነው። ሀገራዊ ምክክሩ ታሪካዊ፣ መዋቅራዊ፣ የማንነትና በማህበረሰቡ የሚነሱ መሰረታዊ ችግሮች ላይ ተወያይቶ ትምህርት በመቅሰም መፍትሄ እንደሚገኝበት ተገልጿል። ከዚህ ቀደም የኮሚሽኑ ኃላፊዎች ውጭ ሀገር ድረስ በመጓዝ ውጭ ከሚኖሩ ኢትዮጵያውያን ሀሳብ ለመሰብሰብ በተደረገ ሙከራ ከፍተኛ ተቃውሞ ካስነሱ በኋላ ነው ከዚህ በኋላ በሀገር ውስጥም ሆነ በውጭ ሀገራት ከሚገኙ ኢትዮጵያውያን የተሰበሰቡ አጀንዳዎች ይህን የሚያመላክቱ ናቸው መባሉ ጥያቄ የሚያስነሳ ሆኗል። የተሰበሰቡ አጀንዳዎች እንደ ቅደም ተከተላቸው በጉባኤው እንደሚመከርባቸው ቢገለጽም ምንን መሰረት በማድረግ ቅደም ተከተሉ እንደሚተገበር ማወቅ አልተቻለም። በህዝቡ የሚሰጡትን የመፍትሄ ምክረ ሀሳቦች ለመንግስትና ለአስፈጻሚ አካላት በማቅረብ በስራ ላይ በማዋል እንደሚሰራ ቢገለጽም በምክክር ኮሚሽኑ የሚነሱ ቅሬታዎች እንደቀጠሉ ነው። ሀገራዊ ምክክር ውስጥ ኬታማ እንዲሆን ኮሚሽኑ እንደ ሽምግልና ያሉ ሀገር በቀል እሴቶችና እውቀቶችን መሰረት አድርጎ እየሰራ እንደሚገኝ ቢገለጽም አሁን ሀገሪቱ ከምትገኝበት አጣብቂኛ አኳያ ምክክሩ ውጤት ሊያመጣ እንደማይችል የሚናገሩ በርካቶች ናቸው። በምክክር ኮሚሽኑ ውስጥ የሚፈጸሙ ጣልቃ ገብነቶች ጎልተው ባይነገሩም በገዥው ብልጽግና አመራሮች በኩል ድርጊቱ በተደጋጋሚ እንደሚፈጸም ማወቅ ተችሏል። ለኮሚሽኑ አጀንዳ ከመስጠት ጀምሮ ገዢው ብልጽግና በኮሚሽኑ እንዲፈጸሙለት የሚፈልጋቸውን ጉዳዮች እያስፈጸመ ስለመሆኑ በሰፊው ይነገራል። ከአገራዊ ምርጫው መደረግም ሆነ አለመደረግ ጋር በተገናኘ ኮሚሽኑ እንዲፈጽማቸው ተቆጥረው የተሰጡት የፓርቲው ተግባራት አገራዊ ተልእኮዎች እንደሆኑ በማስመሰል ጉዳዮችን ለማስፈጸም እየሰራ መሆኑ በመነገር ላይ ነው። ሌላ ጥንቅራችን ስናልፍ የታዋቂው ኤርትራዊ ተወልደ ጎይቶም ክስ ሂደት በመጪው ሰኞ እንደሚጀምር የኔዘርላንድ መንግስት አስታውቋል። ኤርትራዊ ተወልደ ጎይቶም ወይንም በቅጽል ስሙ ዋሊድ በመላው ዓለም ታዋቂነትን ያተረፈ ነው። ተጠርጣሪው ለፍርድ ቤት የሚቀርበው በህገወጥ ወጥ መንገድ ሰዎችን በማዘዋወር ዓለም አቀፍ ወንጀል ነው። በሊቢያ ውስጥ ባኒ ዋሊድ በተባለ ቦታ የራሱ እስር ቤት የነበረው ይህ ግለሰብ በሺህ የሚቆጠሩ ስደተኞችን ከሀገራቸው በማስወጣት ወደ ሊቢያ በመውሰድ ይታወቃል። ከዚህም እስር ቤቱ ውስጥ አስገብቶ በአውሮፓ ለሚገኙ ቤተሰቦቻቸው ስልክ በማስደውል የማስለቀቂያ ገንዘብ እንዲከፍሉ በማድረግም የሚታወቅ ግለሰብ ነው። እስረኞቹ የተጣለባቸው ገንዘብ እስከሚላክላቸው ድረስም ለከፍተኛ ድብደባ፣ ስቃይና እንግሊት የሚዳረጉ ሲሆን ሴት ከሆኑ ደግሞ ተገደው ይደፈሩ እንደነበር በስፋት ተገልጿል። የተወልደ ተጠቂዎች ደግሞ በአብዛኛው ኤርትራውያን ናቸው። ተወልደ ወይንም ዋሊድ ከዛሬ አምስት ዓመት በፊት በኢትዮጵያ ውስጥ በቁጥጥር ስር ውሎ ነበር። በቀረቡበት ህገወጥ የሰዎች ዝውውርን የተመለከቱ አምስት ክሶች ጥፋተኛም ተብሎም ነበር። ይሁን እንጂ በዋሊድ ላይ ዓለም አቀፍ የወንጀል ምርመራ መካሄዱን ተከትሎ የኢትዮጵያ መንግስት ተጠርጣሪውን ለኒዘርላንድ አሳልፎ ሰጥቷል። በዚህ መሰረት በዋሊድ ላይ በሚቀጥለው ሰኞ ማለትም ኖቬምበር 3 ይፋዊ ክስ እንደሚመሰረት ተሰምቷል። የኒዘርላንድ አቃቢ ህግ ለዚህ ክስ 191 ምስክሮችን ማዘጋጀቱን ይፋ አድርጓል። ክሱ መጠነ ሰፊ በመሆኑና በርካታ ቀናትን ስለሚፈጅ ፍርድ ቤቱ ጉዳዩን ለማየት ፕሮግራም አውጥቷል። በመሆኑም ሰኞ ተጠርጣሪው ፍርድ ቤት ቀርቦ ማንነቱን የሚገልጽ ጥያቄ የሚቀርብበት ይሆናል። ማክሰኞ ደግሞ በጀልባ ላምፔዱሳ ወደብ የደረሱ የተጠርጣሪው ተጠቂዎች ጉዳዩ የሚታይ ሲሆን ሮብ አጉስታ እና ፖዛሎ ወደብ የደረሱ ተጎጂዎች ጉዳይ የሚታይ ይሆናል። በሳምንቱ ህዳር 11 እንዲሁም ህዳር 17 እና ህዳር 18 የምስክሮችን ቃል ለማሰማት ቀጠሮ የያዘው ፍርድ ቤቱ ህዳር 24 ደግሞ የጥፋተኝነት ውሳኔ እንደሚሰጥ አስታውቋል። መጨረሻም ህዳር 26 የፍርድ ውሳኔ ለመስጠት ቀጠሮ ተይዟል። በኔዘርላንድ ዞሌ የሚገኘው ፍርድ ቤት ጉዳዩን በሚመለከትባቸው በእነዚህ ቀናት የቀጥታ ስርጭት እንደሚኖረው አስታውቋል። የችሎቱ ሂደት በደች፣ በእንግሊዝኛ እና በትግርኛ ቋንቋዎች በፍርድ ቤቱ ድረገጽ በቀጥታ እንደሚተላለፍን ለመረዳት ተችሏል። ዋትና ኩባና አድማጮቻችን ለዛሬ ያዝንላችሁ መረጃ የተከታተላችሁት ይመስላል። ተጨማሪ መረጃ እንዲደርሳችሁ አሳዋቂ ሚዲያ ሊወዳጅ ሚዲያን ዘግቦ